አፋር የነበረን ቆይታ ያው አጠናቀናል። ከነበርንበት አፋር ሰመራ ዩኒቨርሲቲ ሰመራ ዩኒቨርሲቲ እኛ ማዕከላዊ ኢትዮጵያ ግራውንድ ላይ ነበረን። ለቀን እየወጣ እንገኛለን ለውጤት አይደል ማለት ነው። ሰመራ ዩኒቨርሲቲ እንግዲህ የተማራችሁ ተማሪዎች ታውቁታላችሁ። እስቲ ሂድ የተያችሁት እዚህ የተማራችሁት ለውጥ አለ ወይስ የለም? ከበፊቱ አንዳንድ ጀምሮ ያላለቁ ቢልዲንጎች አሉ። ቢልዲንጎች ግን እየተሰሩ ያሉት በጥሩ ዲዛይን ባሪፍ ትን የሚመስለው አያይዛቸው ደስ ይላል። ያው በይታ ደረጃ እንዳ ግሮችን ስለምናይ ህንጻ ይሄን መስላል። ሜንጌቱን ዋና መግቢያውን በር አካባቢ የምንቆም ነገር ከሆነ ሜንጌቱን በደንብ ቪዲዮ ይዤ አሳያችኋለሁ እዛ አካባቢ ስንደርስ ማለት ነው። አሁን መል አካባቢ እየወጣን ስለሆነ በአጠቃላይ የከተሞች ፎረም አላማው ከማሳካት አንጻር በምን መልኩ ማየት ትችላለህ ብትሉኝ የከተሞች ፎረምን ከአላማውና ከሚዘጋጋ ዝግጅቱ አላማና አጠቃላይ በጎ በጎተጽኖ አንጻር ሲታይ ውጤታማ ነው ብዬን ማስበው ሰመራ ላይ የተከናወነው የከተሞች ፎረም፣ አስረኛ የከተሞች ፎረም። ምክንያቱም አንደኛ ይሄ ቀጠና በጣም ሴንሲቲቭ የሆነ ቀጠና ነው። በቀጣይ ሀገሪቷ ትኩረት አድርጋ ከምሰራባቸው ቦታዎች፣ ስፍራዎች፣ ኤሪያዎች መካከል አንዱ ይሄ ነው። ምክንያቱም በቅርብ እዚህ አሁን ሎጊያን ወጣ እንዳለን ሚሌ አገኝ ይችላል። ሚሌ ማለት ደግሞ ጅቡቲ የሚገባ እቃ በአጠቃላይ በዛ በኩል የሚገባው በተጨማሪም ሚሌ ኮሪደር ናት የኢትዮጵያ ጎሮሮ በሉት። በህልውና ጦርነት ጊዜ አይታችኋል። ለዛች ያችን ቦታ ለመያዝ የተደረገው ጥረት ማለት ነው፣ ያችን ቦታ ለመቆጣጠር ምክንያቱም ያ ቦታ ተቆጣጠርን ማለት ቀጠናውን የኢኮኖሚ እንቅስቃሴ በአጠቃላይ ማስተካከል ስለሚቻል ማለት ነው። ትኩረት ተደርጎ የሚሰራበት አካባቢ ነው። ሁለተኛው ከአሳብ ጋር ተያይዞ እዚሁ አሁን ቀጣይ ምናልባት መንግስት የሄደበት አቅጣጫ ተሳክቶ ወሰላማዊ መንገድ እንዲሁም ቤተኛው መንገድ ማስመለስ የሚቻል ማስመለስ ነገር ከሆነ በቀጣይም እቺ ስፍራ በጣም ወሳኝ ቦታ ነው የምትሆነው። ሰመራ ከብዙ ነገር አንጻር አንድ ሀገር መውጫ መግቢያዋ በጣም ወሳኝ ነገር ነው። ከሌሎች ሀገሮች ሀገራቶች ጋር ከሌሎች ሀጉር ጋር ዓለም ጋር የምትገናኝበት መስመር የእድገት ፍጥነቱ እንደ ተለምዶ አይደለም። እንደ ተለምዶ እንደ ሌሎቹ ኖርማል ልማታዊ እንቅስቃሴዎች ይቻላል፣ በፍጥነት ነው ማደግ የሚችለው ያ አካባቢ ማለት ነው። እና ሰመራን ሳስብ ሎጊያን ሳስብ የሆነ ትልቅ ተስፋ ነው የሚታየው እዚህ አካባቢ ማለት ነው። መንግስትን፣ በዚህ ትኩረት ተደርጎ እየሰራ እንደሆነ አንዳንድ ነገሮችን ለመመልከት የቻልኩት። ከዚህ አንጻር ስናየው ይሄንን እንዲገነዘብ የመጣው ልኡክ አጠቃላይ ከዚህ ጋር ተያይዞ ባለው ነገር ላይ ግንዛቤ እንዲኖረው የዚህ አፋር ሕዝብ ደግሞ ለዛ ነገር ላይ ኢትዮጵያዊነቱ በጠቃላይ ላለው ሂደት ያለው ስሜትን መመልከት መቻሉ በእጅጉ ለየት ያደርገዋል ብዬ አስባለሁ። ሌላው መከላከያ ሰራዊት አለ እዚህ አካባቢ። በዙሪያው መከላከያ ሰራዊት የኢትዮጵያ ዋልታ ነው። እኛ ዕቃ ወታችን ፈተ ስንንቀሳቀስ እሱ በዛ ጫማ ተአፍኖ እዛ ጫማ ውስጥ እዛ ልብስ ውስጥ በክብር ቆሞ እኛን እያገለገለ ያንን በዚህ ሙቀት በዛ ላይ ያንን መመልከት በራሱ አንድ ኢትዮጵያዊነት ስሜት መስዋዕትነት እየተከፈልን እንደሆነ እንድንረዳ አድርጎናል ብዬ አስባለሁ። በአጠቃላይ ይሄን ይመስላል። ሌሎችም ሰፋፊ ነገሮች አሉ፣ እኔ በልዩነት ያነሷቸው ጉዳዮች እንጂ። ከተሞች ፎረም አላማው ብዙ ነው። ዋናው አላማውም በዛው ልክ በተለየ መንገድ መረዳት ስለምንችል ማለት ነው። ሰመራ ዩኒቨርሲቲ ዋናው ሜንጌቱ ይሄን ይመስላል። ቅድም ያው አሁን በሩ አካባቢ ነው መግቢያ ነው ዋናው መግቢያ አካባቢ ነው ያለሁት ሜን ጌቱን እንትን ምን ይመስላል የሚለው ነገር ላሳያችሁ። አብሯችሁ እንትን ይወክለኛል የሚሉትን አርማ ዩኒቨርሲቲ መግዳ ሜን ዶሯቸው ላይ ያስቀምጣሉ። ሰመራ ዩኒቨርሲቲም ያው እንደሚታወቀው አፋር የሚታወቅበት በግመል ግመል አለ። ከዛ በኋላ የሰመራ ዩኒቨርሲቲ ዋናው ሜን ሎጎ አለ ማለት ነው። በዛ መቀጠል መግቢያው በጣም የሚያምር ነው። ሌሎች ዩኒቨርሲቲዎች እንደዚሁ መግቢያቸው፣ አብዛኛው ዩኒቨርሲቲዎች ላይ የምንመለከተው በብዛት እንደ ቅርስ ተድርጎ የሚታየው መግቢያ ሚንዶሯቸው እንደ ዩኒክ ነገር ተድርጎ ይታያል። ይህ የምትመለከቱ የሰመራ ዩኒቨርሲቲ መግቢያ ነው ማለት ነው። ዩኒቨርሲቲዎች ብዙ ጊዜ መግቢያ ሚንዶሯቸው እንደ ዩኒክ ነገር እንደተለየ አይነት መንገድ ሰመራ ተማሪዎች ና ስለዛ ነገር ሲያወሩት መስማት የተለመደ ነው።